በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ሐሙሱ ለወርሃ ግን ሰኔ በዛቲ ዕለት አዕረፈ አባ ያዕቆብ ምስራቃዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ አምስት በዚች ዕለት ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልን ጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካሪው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አሪዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምእመናን አብያተ ክርስቲያናትንም እንዲዘጉ አሪዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምእመናን በግዳጅ እስቲገቡ ድረስ እንዲሁ አደረጉ። ይህም የንጉሱ ትእዛዝ በሚገዝ በሚገዛው አገር ሁሉ ደረሰ። ይሄ አባ ያይቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቆስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሂዶ ለመውጋት ሲወጣ ንጉሱን፣ አገኘው። ይህ አባት ያዕቆብን በፊቱ ቆሞ ቆሞ፣ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናንን እንዲጸልዩልህ አብያተ ክርስቲያን ክፈትላቸው ብዬ እለምንሃለሁ። ይህን ካላደረግህ ግን እግዚአብሔር ይግ ይጥልሃል ከጠላቶችም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከመመለስ ጠበቀው ጠብቀው እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያይቆብም አንተ በደህና ከተመለስ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሱም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸውም አሮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አጸድ ውስጥ ገባ። እዚያችን በረከሰች ሃይማኖት ከሚያምኑ ወገኖች ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምእመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም ክብራ አስወጥተው ምእመናን ምእመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች የአባቶቻችን አዋሪያት ወደ ወነጭ ቅን አይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለከቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የህይወትና የሰማይትነት አገልግሎት እስከተቀበለ ድረስ እንደ ቀድሞው በገል ተጠምዶ ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለያይቆብ በብሔረ ምስራቅ ዛሰራ የካዊኖ በሃበ እግዚ ጸለየ ላይለ አርዮሳዊ ንጉሥ ከመተነበየ እምገጸ ጸላይቱ ዘመንገለ አጸድ ጎየ ምስለ ሊ ያሆ ቦረ በእሳት ውየ። በዚችም ዕለት የተመረጠ ሀያል ተጋዳይ አባብሶ ያረፈ የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግህጦስ ነው። እርሱም አንጾ ከአንጾኪያ የእቃው የቃው ገዢ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ታግስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ለአንተ ይሁን። እነወ ጸሎት በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች። ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል ብዙ ስቃይና መከራም ተቀብሎ የሰማዕትነት አ ይቀዳጃል አለ ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየም ለሚስቱ ነገራት። ከጥቂት ቀኖችም በኋላ ፀንሳ ይህን ቅዱስ ሚያዝያ አንድ ቀን ወለደችው። እውቀትንም ጥበብንና ፈሪሃ እግዚአብሔርንም በማስተማር አሳደጉት። ሰባት ዓመትም በሆነው ጊዜ ወደ ዮሴፍ የሚወስ የፎ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ እየተማረከ ወንድሙ ጴጥሮስ ጋር በሰሎትና በጾም ተጠምዶ ድንቆች ተምራትንም እያደረገ ኖረ። ከዚህ በኋላም 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ቃው ከተማ ወጣ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፎች ሰዎች ወደ መኮንኑ መጥተው ለቃል የማይታዘዙና ለአማልክት መስገድንም እንቢ የሚሉ ሁለት ዲያቆናት አሉ ብለው እሊህ የከበሩ አባብሶንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲ ያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ለስለ ስራቸው መረመራቸው። ክርስቲያን እንደሆኑ ከቃላቸው ተሰምቶ እንዲ ያስሯቸው አዘዘ። ከሶስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔም ስራቸው የምናገር ገብርኤል ረዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር ከላከኝ ስም አጠራራችሁና መተሰፈችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋሎ አንተን ይጠብቃሃል። ወደ እስክንድሪያ ከተማ ሊሰዱ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነትን ገል ትፈጽማለ። ከዚህም በኋላ መኮንኑ ከወይን ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከላይ ባለ ከባላ ላይ አውጥተው በግንድ ላይ እጅግ እንዲያጨምቁት ወታደሮችን አዘዘ። በዚያም ጊዜ የመላእክት አለቃ ቅዱስ ገብርኤል ወረደ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወይን ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ፣ ከወይን ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩትና እንጀራና ውሃ እንዳይሰጡት አዘዘ። እንደዚሁም ሆኖ አስር ቀን ኖረ። ከዚህም በኋላ አውጥቶ በፊቱ በፊቱ አቆሞ ለአማልክቶቹ ስገድ አለው። እንቢ ባለውም ጊዜ ደሙ እንደ ውሃ እስቲ ፈስጥ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ ታ አዘዘ። እንዲሁም በእርሱ ላይ አድርገው በወይን ቤት አሰሩት። የእግዚአብሔር መልአክ ገብርኤል ደግሞ ተገለጠለትና አይዞ መልካም ግርልህን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራ አለው። ከዚህ በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራ ሁሉ መረመረውና ህዋሳቱ ተቆራርጦ እስቲ ወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጀሮ በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በአይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹና የእግሮቹ ስሮች ህዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ህዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ በኋላ ከተማ ደረሱትና ወደ ንጉስ ዲዮቅልጥያኖስ አቀረቡት። እርሱም በሳት ባፈሉት በወይንሙ በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳ ነው ዳግመኛም ከአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባህርም አንከባልለው ግማሽ ስጋውን እንዲያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ላይ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተውት። በዚህ ስቃይም ከቀኑ እስከ ሰባት ሰዓት ዋለ። ያን ጊዜም ላይ ታላቁ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞም ጤነኛ አደረገው። ንጉሱም አይቶ አደነቀ። የሰፊ ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘ። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ስጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨምረው ስጋ ጨመረው። ስጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በአንድ ቀን እስክንድሪያ እስከሚደርስ ድረስ ሳይሸከመው ብቻውን የሚጓዝ ሆነ። ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችን በሰሞጅ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር አቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖሩ ለዘላለሙ ሰላም ለብስ ወይ ዘምድረ ቦሃ ሀገሩ እላ አውፅው መጥባይት አስራው እዲሁ እግሩ ላይሁ ዳግመ እንዘ ይየሩ መንፈቀ ስጋው ወስተ ባይረ ወገሩ ወመንፈቆሰ ይረዲበ አምድ አሰሩ በዚች መለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ እናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ስጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። እግዚአብሔር ከእግዚአብሔር የተለየ ሁኜ ብቻዬን እንዴት ትተወኛለ? ከቅዱስ ዮሐንስ ስጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከኔ ጋራ መኖርን ከፈለግ፣ ፈጥነ ወደ መኮንኑ ሂደ። ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለ። ይህንንም ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱት አውታቱን ሰደበ። መኮንኑም ጽኑ ስቃይ አስተቃየው። ከዚህ በኋላ ራሱን በሴት ቆረጠ። የመንግስት የምስክርነትን ማክል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚችም ዕለት ደግሞ የመርቆሪዮስና የመቃርስ የይስሐቅና የአብሎን የረፍታቸው መታሰቢያ ነው። የአብላሪዮስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማር ለዘላለም አሜን። በዚችም ዕለት ደግሞ ቅዱስ መቃልስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመሰጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። ሰላም ለከ መቃርስ ሩይ በኢንደ ክርስቶስ ዘመት በስጥመተ ማይ አንሰ ወላተ በካይ ና ና አቃብየ ስራይ ስመ ፈቅድ ለጥይ በሲድ ወይ በዚች ምለት ሃይማኖት ሃይማኖት ያ የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማረታ የእርፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከኛ ጋር ይሁን ለዘላለም ን ሰላም እብል እንዘ ልሳ ለሳና